ችግር የለውም። ችግር የለውም። አዎ ቃል ግቢልኝ። ምንም አትይኝም። ምን እልሃለሁ? አትይጂም። ቃል ግቢልኝ ብሩኬ። ምን አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ብሩኬ ተጣልተን ተነስተሽ ካልዮርኩ ካልዮርኩት ወይ አይደለም እሺ አልሄድም። ምን አድርገህ ነው? አሁንም ልትይጂ ፈልገሻል አይደለም በዚህ ጉዳይ ነው ያልኩሽ። ይህንን ነገር ስትሰሚ ጭራሽ ስትሸኝ ልትይጂ አልሄድም። ቃል ግቢልኝ። ያው እሺ ቃል ገብር። ምንም የተፈጠረውን ነገር ምንም አያስቸብርሽም አንቺን የአንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተት የማመንህ ነው። ይህ ከባድ ስህተት የሆነ የሚደበቅ ምናምን አይነት ስህተት አይደለም። ሀይሚ እኮ ምንድን ነው ነገር ይልወቀው ይሁን ንክ ውስጥ ልቤ ይመታላ ይመታላ እና ልብ ላይ የዛሬ ርዕሴ ሀይሚና ብሩኬ ናቸው። እንግዲህ መግቢያ ላይ እንደሰማችሁት ሰሞኑን ብሩኬ ያው ትንሽ ተሳስቶ ነበረ። እንደተሳሰተ ደግሞ ጥፋቱን አምነዋል ማለት ነው። የሰው ልጅ ይሳሰታል እንደተሳሰተ ደግሞ ጥፋቱ ሲያምን በጣም ደስ ይላል ማለት ነው። ከሁሉም ነገር የሚያስጠላ ውሸት ነው ማለት ነው። አንድ ነገር አጥፍተን በሀቅ ከተናገርን ያው በጣም ደስ ይላል ማለት ነው። እና ብሩኬ በጣም በጣም ያው ደብሮት ነበረ ሰሞኑ ከሀይሚ ጋር ለያ ያለው። እንደውም ከተመልካቾችም ይቀየሙኛል እያለ በጣም ተጨንቆ ነበረ። እንግዲህ እንዳሰበው አልሆነም። ሀይሚም ደግሞ እናመሰግናታለን ነገሮችን ሁሉም ቀለል አድርጋለች ማለት ነው። ያው እሷ ብታጋብደው ሀይሚና ብሩኬ ያው ተለያይተው ነበረ። እንግዲህ ያው ብሩኬም ደግሞ ጥፋቱ ስላመነ ሀይሚ በጣም ደስ ብለዋታል ማለት ነው። ስላልደበቀ ማለት ነው። እንግዲህ ያው ብሩኬም ደግሞ በስህተት ነው አውቄ አይደለም ብሎ ያው ያለው ነገር ነግረዋታል ማለት ነው። እና አሁን እንኳን ይሄ ሰምተሽብኝ በትንሽም ነገር ተጨጋጭ፣ ቀን ከቤት ውጫለሽ ብሎ ማስጠንቀቂያ ሲሰጣይ፣ አይ ችግር የለውም እኔ አንተን ትቼ የትም መሄድ አልችልም እና አትጨነቅ ብላ ሞራል ሰጥተዋለች። በጣም ደስ ይላል ማለት ነው። እንግዲህ ያው አላመናትም ነበረ ላትከጂኝ ቃል ገብልኝ ሲላት፣ ያው መግቢያ ላይ እንደምሰሙት ቃል ገብታለች ማለት ነው፣ ላትከዳ ማለት ነው። በጣም ደስ ይላል። ያው ብዙዎቻችን እነሱ ሲጨቃጨቁ ወይም ደግሞ ሲጣሉ ደስ አይለንም ማለት ነው። ያው እነሱ ስቀው ተደስተው ሲመጡ ነው ደስ የሚሉን እንጂ ተጨቃጭቀ ወይም ደግሞ ተኮራረፈው ሲመጡ ወይም ቪዲዮ ሲሰሩ በጣም ያስጠላናል ብዙዎቻችን ማለት ነው። እና ሀይሚ እህታችንም እናመሰግናለን። ነገሮች ሁሉም ቀለል አድርጋለች ማለት ነው። ብሩኬም ደግሞ እውነቱን በመናገር በጣም ደስ ይላል። ያው ቢደብቅ ኖሮ ያው የበፊቱ የዛሬ ሁለት ወርና ሶስት ወር ትዝላቸዋል በዚህ በትንሽ ነገር ተቀያይመው፣ እንደውም ብሩኬ ከቤት ወጥቶ አሜሪካ ነው ዱባይ የሄደው ጊዜ ትዝ ካላችሁ የዛኔ የራሱ ለምንድን ነው የደበክ ምናምን ብለን ብዙዎቻችን ለብሩኬ ተቀይመን ነበረ። በዛም አልፎ ደግሞ ያው ብሩኬ ይቅርታ እያለ ያው በቅርታ አሸንፎ አንድ ላይ ሆነዋል ማለት ነው። እና ከሁሉም ነገር ሰው እውነቱ ሲናገር በጣም ደስ ይላል። ውሸት ያስጠላል። ታውቃላችሁም ግን እውነቱን ከተናገራችሁ ደግሞ ያው ነገሮቹ ሁሉም ቀለል ይላሉ ማለት ነው። ብሩኬም ደግሞ እውነቱን ስለተናገረ ተናገረ ሀይሚ በጣም ደስ ብሏታል እና ሀይሚም ደግሞ ወደ ራሷ ተመልሳለች። ካሁን በኋላ ብሩኬ አልከዳውም ብላ ቃል ገብታለች። በጣም ደስ ይላል። ካሁን በኋላ አይለያዩም። እንግዲህ ያው ብሩኬ አንድ ልጅ አለው ተባለ። ልጁም ደግሞ በምን እንደተከሰተ ያው አላወኩም እያለ ነው። እሱንም እንግዲህ ያው ነገሮች እስከሚጣሩ ድረስ ሀይሚ ተረጋጊ ተብላለች፣ ተረጋግታለች። ብሩኬ ደግሞ ልጁ ኬት እንደመጣ አላቅም፣ ግን አንድ ልጅ አለህ ተብያለሁ እያለ ያው ተናግረዋል። ያው በአንድ በኩል በስህተት ነው እያለ ነው። እንግዲህ ሰው ሆኖ የማይሳሰት የለም። ካሁን በኋላ እንዳይለምደው ማለት ነው።